አላህ ስብሓናሁ ወተዓላ ለተለያዩ ክፍሎች እንዲከፋፈል እያዘዘ ነበረ። ከኋላ የመጣው እና ያለፈው ቀጣይ ነው ማለት ነው። አሁን በተጨማሪ ይሄ ቅጥያ የሚገባቸው ከዚህ ከመካ መዲናቸው ብለው ተፈናቅለውና ተሰደው ወደ መዲና የሄዱት ሰዎች እዚህ ቤት ንብረታቸውን ትተው ነው ላላ ብለው ሁሉን ነገር መስዋዕት አድርገው ይሄዱ እዛ መቋቋሚያ እንዲሆናቸው ለእነሱ ቅድሚያ መስጠት አለበት ብሎ አዘዘላቸው ማለት ነው። አናት ሀገራቸው የወጡት የውተቁነ ፈዝለ ሚናላህ የአላህን ሲሳይ ተስፋ አድርገው ነው። በቤታቸው የደቀሙበትን የለፉበትን ቤት ንብረታቸውን፣ ሸቀጣቸውን ሁሉ ነገር እርግፍ አድርገው ሲሄዱ አላ የተካና ደሱ ብለን እስከወጣን ድረስ ብለው በእኔ ተማምነውና ተመክተው ስለመጡ አሁን ከዚህ ንብረት ለዛ አለባቸው አላቸው። ወልዱዋን በተጨማሪም ደግሞ የአላህን ውደታ በመሻት ነው የመጡት። በዱኒያችንም ያጣነውን እዛ ይሰጠናል፣ እንደገና ደግሞ በአኺራችን ስራችንን ወዶ አላህ ለጀነት ያበቃናል ብለው ስለመጡ የእኔ ክብር እንግዶች ናቸውና ለእነሱ ቅም ያስጧቸው ይላል። ወየንስሩን አላህ ወረሱለሁ። የአላህንና የረሱልን ፍቃድ ለመደገፍና ለማጠናከርም ወስነው ነው የመጡት። የእኛ ፍላጎት ንብረት፣ ሀገራችን ወገናችን ይቅረብን። ግን አላህ ፈቃድና አላህ ዲን ተላይዋል ብለው ነው እና የመጡት ለነሱ መሰጠት አለበት ይላል። ሁላይከ ሁሙ ሳዲቁ እና የዛ አይነት ምጽዋት የከፈሉ የሆኑት ሙሚኖች በእምነታቸው እርግጠኞችና ትክክለኞችም እነርሱ ብቻ ናቸው በማለት መሰከረላቸው ማለት ነው። እና እንግዲህ እዚህ መካለል ነቢያችን አለ ሰላቱ ወሰላም ተልቀው እንቅስቃሴ በሚጀምሩበት ጊዜ የተወሰኑት ግለሰቦች ናቸው ያመኑላቸው። አብዛኛዎቹ ባለአባቶችና ባለስልጣናት ተቃዋሚዎች ነበሩ። እነዚህ ያመኑት ሰዎች ከህብረተሰቡ በሚሰነዘርባቸው ጥቃትና ጉዳት እየተማረሩ ለመኖር ሲቸግራቸው ወደ ጎረቤት ሀገር ተሰደው እንደገና ራሳቸውን ማጠናከር ነበረባቸው እና ከዚህ አንድ ሰው ከሀገሩ ተወገኑ ተነስቶ ሲሄድ እንግዲህ ብዙ ነገር ነው የሚቀርበት እና በጥላት መልክ ስለሆነ የሚወጡት እዚህ የወንጀለኛ ገንዘብ ነው እያሉ የመካ ሰዎች ይከፋፈሉት ነበር። ንብረታቸውን፣ ቤታቸውን፣ ርስታቸው ይህ ሁሉ ነገር እርግፍ አርገው ለእኔ ይሄዱ ስለሆኑ እዛ በምርኮ የሚገኘው ንብረት ጎረቤት ጦርነት አድርገው የሁዶች አስለጥጠው በሚያገኙት ገንዘብ ለነዚህ ለስደተኞቹ ማቋቋሚያ አድርጉላቸው እዚህ መዲና ነዋሪ የሆናችሁ ሰሃቦች መካፈል የለባቸውም አላቸው። ያቻችላቸው ማለት ነው ምክንያቱም የእነሱ እንግዶች ስለሆኑ እነሱ ላይ ስለወደቁ፣ እኔም ስደተኞች በዛ አጋጣሚ እንድታቋቁሙ እናንተም ጓዝ ይቀላችኋል። ለእነሱም ደግሞ ሁልጊዜ እንጧት ብቻ ከምትከፍሉ አንድ ራሱ የተለየ ነገር መቋቋሚያ ብትሰጧቸው የተሻለ ነው በማለት መመሪያ ሰጣቸው። ኢስላም በሁሉም ነገር ነው እና ስለሚለው ኢኮኖሚያዊ ዘርፍም ሳይቀር በቁርአን ይመራላቸው ነበረ ማለት ነው። ወለዚነ ተበወ ዳረ ወልኢማን ምን ቀብልህም፣ ይሄ እንግዲህ በሙሀጅሮቹ በኩል ያለው ነው። በስደተኞቹ ተመታ ይሄዱ እዛ ያሉት ደግሞ ደረጃቸው ምን እንደሆነ መገለጥ አለበት። በዚህ አጋጣሚ ገንዘብ መቋቋሚ የሚሰጣቸው አደረገ። እንደገና በኢማናቸው እርግጠኞች ናቸው በማለትም መሰከረላቸው፣ ክብር አገኙ ማለት ነው። ስደተኞች እዛ ደግሞ ተቀባዮቹና አስተናጋጆቹ በአላህ ዘንድ ያላቸውን ቦታ ማወቅ ስለሚፈልጉ የእነሱንም ደረጃ በዚሁ አጋጣሚ ሊገልጽ ነው ምናያ እነዚን የተበወት ጋረ ወን ኢማንም ይቀበል ይሁን እዚህ አካባቢውም ደግሞ ቀደም ብለው የሰፈሩት ነዋሪዎቹ እና ባላአባቶቹ ለመዲና ሰዎች ማለት ነው። ኢማንንም ደግሞ አበስረው የተለማመዱት ነቢያችን አለሰላ ሰላም ተመሄዳቸው በፊት አንዳንድ ሶሃባ እየላኩ ዲን አስለምደዋቸው ነበረ። እዛ ሲሄዱ አዲስ ዱብ እዳልሆነባቸውም የተዘጋጀ ህብረተሰብ ነው የተገኘው በኢማን ታቆ ማለት ነው። እና ቀደም ብለው ያገሩ ኗሪ የሆኑ እንደገና ደግሞ ዲኑንም ቀደም ብለው የተለማመዱ የሆኑት የዚህ የመዲና ነዋሪዎች ውህ ነመን ሀጀር ቂዘኝም በጣም ጥሩ ሰዎች ከመሆናቸው የተነሳ ለዲን ተብሎ ተፈናቅሮና ተሰድሮ የሚመጣውን እንግዲያ ሁሉ በከፍተኛ አክብሮትና ፍቅር ይቀበላሉ። እንግዲያ ነው ብለው አልተረበሹም፣ ደስ አላቸው። እን እንኳ አክራ ወንድሞቻችን የመጡልን እንጂ እኛን ሁሉ እናከፍላለን ብለው ከቤታቸው በፊት ልባቸውን ከፍተው ነው ያቆዩዋቸው ማለት ነው። ወላይ ጅዙ ነፊቱ ቱሪም ሀጀተን ይማቁጡ አሁን በዚህ በምርኮ የተገኘውን ንብረት ለስደተኞቹ አቋቋሚያ ይሁን ብሎ በሚወሰንበት ጊዜ ምንም አይነት ቅሬታ አልተሰማቸውም ብሎ መሰከረላቸዋል። እንግዲህ ጦርነት ማለት ቀላል ነገር አይደለም። ህይወቱን ሽጦ ነው ሰው ገንዘብም ያገኘው። እኛ ደማችንና ፍሰናጥሳችን ተስሰን ያገኘነውን ለነገሬ ብቻ ይሰጥና ን አይገባቸውም እንባላለን ብለው ቅር አልተሰኙም። ወንድሞቻችን እንዳገኝልን እኛ እንዳገኘን ነው ብለው በደስታ ነው ይህንን የተስማሙት። ይሄ ወይስሩና አላህ ይህ ሲባል ሀብት ሞልቷቸው ተርፏቸው አይደለም፣ ችግር አለባቸው። የለት ብርቱን ይምጣ አሉ አድሩ ከነሱ መሀከል ከመሆኑም ጋር ወንድሞቻችን ይሴሰቱና ይቋቋሙልን እንጂ እኛ ምንም አይደለም ብለው ነው እነዚህ ደግሞ የተቀበሉት ውሳኔ ሆን በጸጋ በማለት መሰከረላቸው የመዲና ሰዎች በጣም ቸሮችና አረቋ አሳቢዎች

የመዲና ሰዎችንም አወደሳቸው አመሰገናቸው ማለት ነው። ወለዚነ ጃኡ ሚን ባዕድሂም እንደገና ደግሞ ከነዚህ በኋላ ቀጥለው የመጡ ሶስተኛ ቡድን አሉ ማለትም የተሙሃጅሮቹም በመጀመሪያው ጉሩብ ሳይሆን እንደገና እየቆዩ ተከታትለው የመጡ አዳዲስ እየሰለሙ ከአንሳሮችም ደግሞ መጀመሪያ ድማርቀደም ሳይሰልሙ ቆይና እየቆየ ደግሞ የድኑን መጠናከር ሳይ የሚሰልማ ከዚህም ሆነ ከዛም እየቆዩ ደግሞ የሚመጡት የዲኑ ተከታዮች የቁሉን ረበና ግፍር ለና ወልኢኽዋን እንደዚነ ሰበቁና ብልኢማም እነሱም እነዛ ቀደሙን በማለት በምቀኝነት አይነ ታያቸው፣ እኛንም ያው ወደ ኋላ በመጎታችን ይቅር በል እንዴታችን እንደገና በእምነት የቀደሙት ምሳሌዎቻችንና አርአያዎቻችንንም አንተ ማራቸው እያሉ ለቀደምት ሙስሊሞች የሚጸልዩ ናቸው ይላል። ወላተዛሱቁሉ ዲና እዘ ለቢና አመኑ ቀደም ሲል ላመኑ ወገኖቻችን በልቦናችን ጠላቻና ቅራኔ አታድርግብን፣ እነዛን መልካም ምሳሌ ወቻችንም የምናከብርና የምናፈጠር አድርግን አንተማራቸውና ዘነላቸው እያሉ ይጸልያሉ። ሙስሊሞች ስኮሊ መካን ወዘማን አንድ አካልናቸውና ዘመኑ እንኳ ቢለያያቸው ማለት ነው። ለንቢህ አይነቶች ሚገባቸዋል ያው የእነሱ አባልነታቸውን አረጋግጠዋል እና ማለት ነው። ረበና ኢንነከ ረኡፍ ረሒም ጌታችን ሆይ አንተ እቺ ድሮሮህና አዛኝ የሆንክ ጌታ ነህና ለነዚህ ወገኖቻችን ይቅር በላቸውና ምህረት ስጣቸው እያሉ የሚጠልዩትም በቅደም ተከተል ደረጃቸውን ጠብቀው ይመጣሉ። ለነሱ የሚገባቸው አለ እና እንግዲህ ይህንን አያት ወይም ችን አንቀጽ በሚመለከት የመጣበት የራሱ የሆነ ምክንያት ወይም መንስኤ አለው። እሱ ምንድን ነው? እነዚህ አንሷሮች በአጠቃላይ ሁኔታ በጣም እንግዲህ በጣም ትልቅ ሰዎች እንደነበሩ ነው፣ ተባባሪዎች ለእስልምና መጠናከርና መጎልበት ከፍተኛ አስተዋጽኦ ያደረጉ መሆናቸውን ነው አላህ ስብሃነሁ ወተዓላ የጠቆመላቸው። ሰው እንግዲህ በብዛት አንድ ሀገር ሰው ፈልሶ ሌላ ሀገር ላይ በሚሄድበት ጊዜ በሀገር ላይ ከፍተኛ ነውጥ ያስከትላል እና እንዴት አድርገው የሁሉ ሰው መጥቶ ምን ሊኖር ነው የኛን ኢኮኖሚ ሊያዳክሙብን ነው በማለት ቅር ሳይላቸው ወንድሞቻችን ግን ይዘው ከመጡልን እኛ ደግሞ ባለ አቅማችን ሁሉን ነገር እናካፈላቸዋለን ብለው በደስታና በልልታ ነው የተቀበሏቸው፣ ብሎ ነው የሚመሰክረው። እና ከነዚህ መካከል እንዳውም ሰው ያደርገዋል ተብሎ ያልተጀመጠ ነገር ያደረጉም አሉ። ከመካከላቸው ይህን ያክል እዛ እንደገቡ መቼም አመራራቸው በሁሉ ነገር ብልህ ስለነበረ መጀመሪያ የመጀመሪያ እንቅስቃሴያቸውን ለማጠናከር መስጂድ መስራት ነበረ። የህብረተሰቡ ማሰባሰብ ከራሳቸው መጠለያ በፊት መስጊድ ነው የሰሩ። እና መስጊዱን ከሰሩ በኋላ ሰውን በሰላት አማካይነት እየሰበሰቡ የህብረተሰቡ ትስስር እንዲጠናከር አደረጉ ማለት ነው። በየወቅቱ ቁጥባ እያደረጉ የሚያዙትን ነገር እያዘዙ የሚከለክሉትን እየከለከሉ አንድነት ፈጠሩ። ከዚያ ቀጥሎ በሁለተኛ ደረጃ የተወሰደው እርምጃ ወንድማማችነትን ማጠናከር ነበር። ምን አደረጉ? የስደተኛውን ክፍል እዛ ነዋሪው ባላባቱ ጋራ አንድ ባንድ አስተሳሰሩ። ወንድማማች ያደረጉ እኔ ስደተኛ ከሆንኩኝ አንተ የዛ ኗሪ ከሆንክ፣ አንተ ይሄንን ተጥቻለሁ፣ ወንድም ይሆንልህ ሰምስ ነው እርዳው፣ እርቲያው አቋቁሞ ብሎ አንዱ ኗሪ ጋር አቆራኝ ታላሚ ስደተኛ፣ ያንንም ደግሞ እንደዛ አቆራኝታል በዚህ ሁኔታ እንግዲህ ሲያቆራኛቸው፣ ልክ ለክ ተናቱ ባልተለየ መልኩ እያንዳንዱ የተሰጠውን እንግዲህ አንተባትቦ ማቋቋም ነበረበት ማለት ነው። ያለምንም ቅሬታ። ከእነሱ መካከል እንዳውም ቤታቸውንና ንብረታቸውን ብቻ ሳይሆን ሁለትና ሶስት ሚስት ያላቸው ሚስቶቻቸውን ፈቶ እስከ መስጠት ደርሰዋል እም። የሚሰሩት ታሪክ አጅብ ነገር እና ከነዛ መካከል ሰዕድ ኢብኑ ረቢዕ የሚባሉት ሰሃቦች ይገኛሉ። ወሰደውና አብዱራሕማን ብኑ ዓውፍ የተባለውን ስደተኛ ይህን ላንተ ሰጥቻ ለአቋቁሞ ስ ጊዜ ይቺ ብሎ በደስታ ቤቱ ይዞተኝ ወሰደ። በኋላ አትክልት ነበረ ትልቅ አትክልት ተምር ዙሪያውም አስጎበኘው ሁሉ የኔ ነው አለ። እቤት አስገባው። የቤት እቃውን ንብረቱን ሁሉ በሙሉ አሳየው። ከዛ ደግሞ ሌላ ቦታ የሸቀጥ ቦታ ወስደው ሁሉ ነገር አሳየው። ይህን ሁሉ አየኸው አይደለም? ከዛሬ ጀምሮ አንተና እኔ እንግዲህ እኩል ነገር ያው ግማሹ ያንተ ነው አለ። ይባስ ብሎ ምን ያደርጋል? ሁለት ቆንጆ ሚስቶች ነበሩት። ከሁለቱ ሚስቶች ሚስቶች አንዷን ፈትቼ እጇን አድርሰን እሷን አድርልሃለሁ። ያው እሱ እንግዲህ

እንደገና ደግሞ በሌላ በልኩ አንዱ ከጎረቤት የሰይ የበግ ጭንቅላት ራስ ምላስ፣ ታዲያ ይላክለታል። ያቺት ስላከለቱ በጣም ምስኪን ነው፣ ስጋ ያምረዋል። ያችን ያቺን እንግዲህ በሚልክለት ጊዜ ቀጥሎ ያለው ጎረቤት ደግሞ የባሰ ምስኪን አቦይ በላላ ይታዘበኛል፣ ለጎረቤት ልስጣት ይችላል። አሳልፎ ለጎረቤት ይሰጡታል።

ጦርነቱ ሲያበቃ ያው ቁስለኛው ሁሉ እንደወደቀ ሲያነሱ አንዳንድ ቁስለኛዎች የሮቸው ሳይወጣ ውሃ ውሃ እያሉ ያገኛሉ። ይህ ጊዜ አንዱ ያው መናገር አይችልም።

ነው አጃኢብ ነው። እና እንግዲህ እንዲህ አይነት ነገር ነበራቸው እያንዳንዳቸው ነው የሚለው። እና ምንድነው ይሄ ሁሉ እንደሚያረጋቸው የኢማን ጉዳይ ነው። ኢማናቸው አላህ ጋር ያላቸው ግንኙነት በጣም ጠንካራ ስለሆነ ሳይቸግራቸው፣ ሳይረባቸው፣ ሳይጠማቸው ቀርተው ሳይሆን ይቅርና፣ ወንድሜ ይጠቀም የሚለው ነገር አላህ ስብሓነሁ ወተዓላ በልቦናቸው አስገብቶላቸው ስለነበር ነው ያን ሁሉ ተአምር የሰሩት ማለት ነው። ይህን ሁሉ የዚህ አይነት እንግዲህ ታላቅ መስዋዕት መክፈል ያለማመዳቸው ያሰለጠናቸው ማን ነው? ረሱል ናቸው፣ ዐለይሂ ሰላቱ ወሰላም። ራሳቸው በቃላት ሳይሆን እንደኛ እናስተምሩት በተግባር በምሳሌነት ስለሚታዩ፣ ይህ ይፈልግ እንዳለው ቁጭ በላሉትና ሄዱ ወደ ቤት፣ ሴቶችን ለመጠየቅ ሄዱና አንዷን፣ እንዴ ይህ እንግዲ መጥቶ ነበረ፣ ባክሽ ምግብ አለው? ያ ረሱላላ ወለዚህ በአሰከቢል ሀቅ ማፊ ኢለል ማአን ከውሃ በስተቀር ቤታችን ምንም የሚጎረስ ነገር የለም ትላቸዋል። ቀጥለው ደግሞ ካለ ከሌላ ባለ ቤታቸው ቢሄዱ ያንም አይነት ከዚያው ሲሄድ በሙሉ ሁሉም ሚስቶቻቸው በዛሬ ለሁላችን ምራት የለንም ብለው መልስ ተሰጧቸው። ይህ ጊዜ በጣም እንግዲህ ቅስማቸው ተሰብሮ ተመለሰና ይህን ሰውዬ እንዴት አድርገው ጨነቃቸው። መጡና ሰሃቦችን መስጊድ ያገኟቸው እባካችሁ ዛሬ ትልቅ እንግዳ አለኝና ማን ነው እንደው የማን የረሱል እንግዲህ የሚያስተናግድ ብለው ሀዋጃው፣ ይሄ ጊዜ አንድ አቡ ጠልሃ የተባለ ሰሃቢ ነበረ። እኔ አለውኛ። ይህ የባረከላ ፊት ውሰድና የምትችለውን ነገር አድርግለት፣ እኔ አልቻልኩም አሉ። ለሱ ይሰጡታል። እሱ ደግሞ ይዞ ሂድና ቤት መጀመሪያ እንግዲያው ሳይገባ ጊዜ ሂዶ ለሚስቱ ነገረ። ዛሬ በጣም ትልቅ እንግዲ ያለውን የነቢዩ እንግዳ ስለሆነ እንዳውንም ልታደርግልኝ ምን ሁሉ ዛሬ ሰው ታደረግሽልኝ ነው ይላል። በጣም አዝናለሁ። በጣም ጥሩ ነበር፣ በአጋጣሚ ግን ዛሬ ቤታችን ምንም ነገር የለም። ለህፃን ልጆች ብቻ ምንም ነገር የለም። ግድ የለም ካለች ልጆቹ ቀስ እንቅልፍ እንዲይዛቸው አድርጋል። ይሻላል እንደዛ አታለለች። እና ታሁን ታሁን እያሉ ጠብቁ ወይ እንዲዲያ እንቅልፍ እንግላሉ እነሱ። ምራት ከመለ በኋላ ቀስ አድርጎ ሰውየውን ይዞ ስገባ ያችን የልጆችን ራት አቅርብ ያለ እና ምናደረገ ትንሽ ናት። ያችን እንዲያብረው ከበሉ አይበቃውም። እንግዲያው በጣም እንደራቦ ያጣነ። ስለዚህ ቋፏን አዘጋጅና ካቀረብንለት በኋላ ልክ ሄደሽ ምትስተካከ ይመስለሽ ታቀፊያታለሽ ብሎ መስሯል።

ፋዲያልታቸውን ዝም ብለው እጅን እንደዚህ ይነኩታል። ማድረግ ይችላል። ራሳቸውን ያጽፋሉ። እየተሻማ አልሐምዱሊላህ ብለው እነሱ ወዳቸውን አጥፈው እጆቻቸውንም ጠማዛደረው እንትን ይላሉ። በዚህ ሁኔታ ላይ እያለ ሌሊት ይህን ታምር ሰርተዋል። አላህ ይሄን ምስጥር በዚህ የሚተው እንደዚህ አይነት ቆራጦች ሁሉ ያወደታቸው በዛው ሌሊት ነው እና ነብዩ ወንበለቱ ባጅብሪ በኩል ዘርፋቸዋል። ምን እንደሰሩ ጣት ስለሚል ምሳሌ እንግዲያው ንየው ሰህ እየሳቁ ተቀበሉኛል። ቀድ አጅበ ሚን ሰኒኢኩም ዛሬ ዛሬ የሰራችሁት ስራማ አላህን አስገርሞታል። እንኳን ሌላው የሰማይ መላእክት ሁሉ ተደስቷል። አላህም በጣም ገርሞታል። አደስቶላቸዋል ብለው እኔሳል ነገራቸው። ራሳቸው ጧት ነበሩም እና ይህንን እንግዲህ እየተማሩ ነው ከዚህ እየቀዱ ሰሃቦችም ደግሞ ያንን አይነት ታሪክ ሊሰሩ የቻሉ ተናም